የእሱ ሚስት የነበረችው አስየቱ ቢንቱ ሙዛሐም የምናይ ይሆናል። ይህንን ድንቅ ታሪክ እስከ መጨረሻው ድረስ ይከታተሉ። ለዚህ ቻነል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ፣ ቪዲዮውንም ላይክ በማድረግ ጀመሩ። መግቢያ ላይ ለመጥቀስ እንደሞክር ነው፣ አሲያ የፊርዓውን ሚስት ነበረች። ፊርዓውን በጣም ብዙ ንብረት የነበረው አላህን ያምፅ የነበረ ሰዎች እሱን እንዲያመልኩት የሚያደርግ መጥፎና በዳይ ሰው ነበር። ታዲያ በዚህ ሁኔታ ላይ ሳለ የፊርዓውን ሚስት አሲያ እንዴት እስልምናን ልትቀበል ቻለች? አላህስ እንዴት እሷን እያሞካሸ በቁርአን ላይ ጠቀሳት? ፈልነብደ ፈልንብደ ቂሰተን አንድ ጊዜ ፊርዓውን ተኝቶ ሳለ በጣም የሚያስጨንቅ የሆነን ህልም ያያል። ያየውም ህልም በጣም የሚያስፈራና የሚያስደነግጥ ነበር። ከቤተል መቅዲስ የተነሳ እሳት እየተቀጣጠለ መጥቶ የእሱንም ግዛት ሙሉ ለሙሉ ሲያቃጥሎ ይመለከታል። ያየውም ነገር በጣም አስደነገጠው። ሕልሙንም እንዲፈቱለት በሰዓቱ የነበሩ ህልም ፈቺዎች እሱ ጋር እንዲመጡ አዘዘ። ባዘዘውም መሠረት ሕልም ፈቺ የሆነ ሰው እሱ ጋር ይመጣል። ፊርዓውንም በሕልሙ ያየውን አስደንጋጭ ህልም ለዛ ሕልም ፈቺ ነገረው። ሕልም ፈቺውም ሕልሙን በሰማ ጊዜ እንዲህ አለው። ወደፊት ያንተን ንግስና ሙሉ ለሙሉ የሚያጠፋ የሆነ ወንድ ልጅ ይወለዳል አለው። ፊርአውንም ይህንን ሲሰማ ማመናቃተው ያለው ንብረትና ኃይል እንዲሁ በአንድ የሚወገድ አልመሰለውም ነበር። ነገር ግን ያየው ህልም ልቡ ላይ ፍርሃትን ጥሎበት ስለነበር ከባድ ውሳኔን ለመወሰን አሰበ። ህልሙን ካየበት ጊዜ አንስቶ የሚወለዱ ወንድ ልጆች ሙሉ እንዲገደሉ አዘዘ።

ሴቶችን አስቀርታችሁ የተወለዱ ወንድ ልጆችን ሁሉ ግደሉ ብሎ አዘዘ። ትእዛዙም ተፈጻሚ ሆነ። ነገር ግን የወንዶች ቁጥር እያነሰ መጣ። በዚህ ሰዓትም ሰዎች ተሰባስበው ፊርዐውን ጋር ሄደው አቤቱታን አቀረቡለት። ወንዶቻችን እያነሱ ነው፣ በስራ ያግዘን የለም፣ የሆነ መፍትሄ ይበጅልን አሉት። ፊርዐውንም እንደዚህማ ከሆነ አለና በአንድ ዓመት ክፍተት ወንድ ልጆች እንዲገደሉ አደረገ። አንድ ዓመት የተወለዱ ወንድ ልጆች እንዲገደሉ፣ አንድ ዓመት ደግሞ ማንም እንዳይገደል አዘዘ። የአላህ ተአምር ግን እዚህ ጋር የሚገርም ነበር። ሙሳ አለይሂ ሰላም የተወለደው ወንድ ልጆች በሚገደሉበት ጊዜ ነበር፣ ወንድሙ ሀሩን ደግሞ በማይገደሉበት ጊዜ ነበር። ሙሳ አለይሂ ሰላም የተወለደ ጊዜ እናታቸው ዩካቢድ በጣም ጨነቃት። ሙሳ አለይሂ ሰላም ሲወለድ በጣም ውብና ጨረቃን ይመስል ነበር። ይህንን ልጅ አሳልፋ መስጠት አልፈለገችም። በጣም እምጨነቃት የሚገርመው፣ ዩካቢድ አንዱ ጓደኛ ነበራት። ያቺ ጓደኛዋ ፊርአውን ዘንድ ነበር የምትሰራው። የተወለዱ ወንድ ልጆች ጋር እያመላከተች እንዲገደሉት ታደርግ ነበር። ጓደኛዋ ብትሆንም ለሷ ግን መንገርን ፈራች፣ ምክንያቱም በኋላ ታጋፍጠኛለች ብላ ስላሰበች።

እኛ ወደ አንቺ መላሾቹና ከመላእክተኞቹ ማድራጊዎቹ ነን ብሎ አላህ አስተላለፈ። ከዛም ዩካቢድ በአላህ ላይ ተማምና አነስ ያለችን ሳጥን አዘጋጀችና ልጇን ሙሳ በዛ ሊያደረገችው እያለቀሰችም ስማ ተሰናበተችውና አላህ ባዘዛት መሰረት ወንዙም ሙሳ ዓለይሂ ሰላምን ይዞ ይንሳፈፍ ጀመር። የሙሳ እህትም ወንድሟን በአይን እየተከተለችው ነበር። የአላህ ነገር ሙሳ ዐለይሂ ሰላምን አላህ በዛ ወንዝ አሽከርክሮ አሽከርክሮ የፊርዐውን ደጅ ላይ ጣለው። በቦታው ላይ የነበሩ ሰራተኞችም ያንን ሳጥን አንስተው ሲመለከቱት በውስጡ ያለው ልጅ ብርሃኑና ውበቱ በጣም አስገረማቸው። አሲያም ልጁን በተመለከተችው ሰዓት አላህ ሱብሐነሁ ወተዓላ ውዴታን ጣለባት። ሙሳንም ከዛ ሳጥን ውስጥ አውጥታ እንደ ልጇ ያዘችው። ፊርዓውን የመጣው ልጅ ወንድ መሆኑን ሲያውቅ ወዲያውኑ ግደሉት ብሎ አዘዘ። ነገር ግን ሚስቱ አሲያ አይሆንም፣ ቁረቱ ዐይኒ ሊ ወለክ ላ ተቅትሉ ዓሳ አን የንፋዕና አው ነተኺዘሁ ወለደን ወሁም ላ የሽዑሩን፣ ለእኔም ላንተም የአይን መርጊያዬ ነው፣ አትግደሉት፣ ሊጠቅመን ወይም ልጅ አድርገን ልንይዘው ይከጀላልና አለችው። ፊርዓውንም ሚስቱ አስያ እንደዛ ስላለችው እሺ ብሎ ተቀበለ። ነገር ግን የሆነ ሚስጢር እንዳለው ያስብ ነበር። ልጅም ስላልነበራቸውና የሚስቱ አስያን ውዴታ ስለተመለከተ ለሷ ብሎ ተወው። አስያም በጣም ደስ አላት። ሙሳንም በዛ ቤተ መንግስት ውስጥ ልታሳድገው ወሰነች። ሙሳ ዓለይሂ ሰላም ገና ልጅ ስለነበር ግዴታ የሚያጠባው ሰው ይፈልጋል። ማልቀስም ጀመረ። አስያም ልጅ የምታጠባ ሴት እንዲመጣላት አዘዘች። የምታጠባዋም ሴት በመጣች ጊዜ ልጁ ማልቀስ ጀመረ። አስያም ሌላ አጥቢ እንዲመጣላት አዘዘች። ነገር ግን ሙሳ አለይሂ ሰላም እምቢ አለ፣ ማልቀሱን ቀጠለ። በመንደሩ ያሉ አጥቢዎች ሁሉ እንዲመጡ አዘዘች። ሁሉም በየተራ ልጁን ሊያጠባ መሞከር ጀመረ። ነገር ግን ሙሳ አለይሂ ሰላም የአንዳቸውንም አልጠባም ነበር። ሱብሓነላህ የአላህ ተአምር። ሙሳ አለይሂ ሰላም ማልቀሱን ቀጠለ። አስያም በጣም ጨነቃት፣ ምን እንደምታደርግም ግራ ገባት። የሙሳ እህት ነገራቶችን የተከታተለች ስለነበር ወንድሟ ሙሳ የማንንም ጡት አልጠባም እንዳለ ስታውቅ ወዲያውን ወደ ፊርአውን ቤተ መንግሥት በመሄድ ለፊርአውን ሚስት አሲያ እንዲህ አለቻት። ሀልአዱሉኩም አላ አህሊ በይትን የክፉሉነሁ ለኩም ወሁም ለሁ ናሲሑን። ለእናንተ ይህን ልጅ የሚያሳድግላችሁን ለልጁም ጥሩ አገልጋይ የሆኑ ቤተሰቦችን አላመላክታችሁን አለቻቸው። አሲያም ይህንን ስትሰማ ትንሽ ተስፋን አገኘች። ያችን ሴት ይዘሽልኝ ና ያለቻት። የሙሳ እህትም ወዲያውን ወደ ቤቷ ሄዳ ለእናቷ ነገረቻት። ፈረደድናሁ ኢላ ኡሚህ ከይ ተቀረ ዐይኑሃ ወላ ተሕዘን ወሊተዕለመ አነ ዋዕድ ላህ ሐቁን ወላኪነ አክተረሁም ላ ያዕለሙን። ወደ እናቱም ዐይኗ እንድትረጋ እንዳታዝንም የአላህ የተስፋ ቃል እርግጥ መሆኑን እንድታውቅ ወደ እናቱ መለስ ነው ሱብሓነላህ አላህ ቃሉን አላጠፈም። ባለው መሠረት ወደ እናቱ ጋር መለሰው። የሙሳ እናትም ው ካቢድ በጣም ደስ አላት። እዛው ቦታ ተሰጥቷት በየቀኑ እየሄደች ልጇን ሙሳ ትንከባከበዋለች፣ እንደፈለገችም በድሎት ታሳድገዋለች። በዚህም ሙሳ ጠላቱ በሆነው ፊርዐውን ቤተ መንግሥት እንደፈለገ መኖር ጀመረ። ሙሳን ያየው ሰው ሁሉ ይወደዋል፣ ሁሉም እየተቀባበለ ይስመዋል። አላህ ገና ከልጅነቱ ነበር ብርሃንን የጣለበት። በዚህም ሙሳ በጥሩ እንክብካቤ ማደግ ጀመረ። አንድ ቀንም ፊርዐውን ተሸክሞት ሳለ በጣም የሚወደውና የሚንከባከበው ፂም ነበር። ሙሳም ከፂሙ ጋር ሲጫወት ሳያስብ ያንን ፂም ነቀለው። በዚህም ፊርዐውን በጣም ተናደደ። እንዴት እንደዚህ ይዳፈረኛል? ይሄማ ልጅ አይደለም አዋቂ ሰው ነው፣ ከመጀመሪያውም ይሄን ልጅ አልወደድኩትም እያለ መዛት ጀመረ። ከዚህም ብሶ አሁን እንዲገደል እፈልጋለሁ አለ። ነገር ግን ሚስቱ አሲያ ይህንን በሰማች ጊዜ በጣም ተናደደች። ይሄማ ሊሆን አይችልም ገና ሕፃን ልጅ እኮ ነው፣ ሲጫወት ሳያስብ ያደረገው ነገር ነው እያለች ትከራከረው ጀመር። ነገር ግን ፊርዐውን ሊሰማት አልቻለም። ይህን ልጅ ከመጀመሪያውም አልወደድኩትም አለ። በስተመጨረሻም አሲያ እንዲህ ከምታደርግ ልጁን እንፈትነው፣ እሳትንና ጌጣጌጦችን እናስቀምጥለትና የቱን እንደሚያነሳ እንመልከት በተፈጥሮ ልጆች የሚብለጨለጭን ነገርና የሚበራን ነገር ነው የሚወዱት። እንደምትለው ሙሳ እሳቱን ትቶ እነዛን ጌጣጌጦች ካነሳ እውነትም ይሄ የልጅ አዋቂ ነው፣ በዚህ ከፈለክ ፈትነው አለችው። ከዛም ፊርአውን በሀሳቧ ተስማማና በአንድ እቃ እሳት በአንድ እቃ ደሞ ጌጣጌጥ እንዲቀመጥ አደረገ። ከዛም ሙሳ አለይሂ ሰላም ሊፈትኑት እዛ ቦታ ላይ አስቀመጡት። ገና ልጅ የነበረው ሙሳ ወደ ሁለቱም ምቃ ተጠጋ። ሊያነሳ የነበረው ጌጣጌጦቹን ነበር። ነገር ግን አላህ እሳቱን እንዲያነሳ አደረገ። እሳቱንም አነሳና ወዲያውኑ አፍ ውስጥ ጨመረው፣ አፉም ቆሰለ። በዚህም ምክንያት ነበር ሙሳ ይኮላተፉ የነበሩት ይባላል። አሲያም ለፊርዓውን እየነገርኩህ ልጅ ነው እያልኩህ እንዴት እንዴት አድርጋለህ ብላ ተቆጣች። ከዛም ፊርዓውን ሙሳን ተወው። ሙሳም እዚያው በጥሩ እንክብካቤ እያደገ ወጣት ልጅ ሆነ። አንድ ቀንም በቤተ መንግስቱ አቅራቢያ ዞር ዞር እያለ ሳለ ሁለት ሰዎች፣ አንዱ ከሱ ጎሳ የሆነ አንዱ ደግሞ ከፊርአውን ጎሳ የሆኑ ሰዎች ሲጣሉ ይመለከታቸዋል። ከሱ ጎሳ የነበረውም ሙሳ ሆይ እርዳኝ ብሎ እርዳታውን ጠየቀ። ከዛም ሙሳ ያንን አካል በአንድ ቡጢ ይመታዋል። ነገር ግን ያሰው ሰው በአንድ ቦክስ ብቻ ሞተ። ሙሳም ባየው ነገር በጣም ደነገጠ። አላህንም ይቅርታ ጠየቀ። ከሱ ጎሳ የነበረው እንጂ ማንም አይቶት ስላልነበር ወደ ቤቱ ተመለሰ። በሌላ ቀንም በዛ መንደር ሲያልፍ ያልፍ ያ እርዳታ አድርጎለት የነበረው ሰው ከሌላ ሰው ጋር እየተጣላ ያገኘዋል። እንደገና ሙሳሁ እርዳኝ ሲለው ሙሳም እንደገና እርዳታን ሲጠይቀው በጣም ይናደዳል። አንተ ነሃ ከሰዎች ጋር ዝም ብለህ የምትጣላው ብሎ ወደ እሱ ጋር ሲሄድ ሰውየውን በድንጋጤ ትላንትና እንደገደልከው ልጅ እኔንም ልትገድለኝ ነው አለ። በቦታው የነበሩ ሰዎችም ትላንትና የሞተው ሰው ሙሳ እንደገደለው ሲያውቁ በጣም ተናደዱ። ለፊርአውንም ለመናገር ይሄዱ። ሙሳ አለይህ ሰላምን በጣም ደነገጠ። ወዲያውኑ አንድ ሰው ከከተማው መጣና እንዲህ አለው ይህንን መንደር ለቀህ ከዚህ ውጣ፣ ፊርዓውን በጣም ተናዷል፣ ሊገልህም እየፈለገህ ነው አለው። ፈኸረጀ ሚንሃ ኻኢፈን የተረቀብ ሙሳም እየፈራ ለአላህ ዱዓ እያደረገ ያንን መንደር ለቆ ወጣ። ሙሳም ያንን መንደር ለቆ መድየን ወደ ተባለ ቦታ ሄደ። መድየንም ገብቶ ሁለት ሴቶችን አግኝቶ ነቢዩላህ ሹዐይብ ጋር ሄዶ ከሁለቱ ሴቶች አንዱን ድሮለት እሱ ጋር ምን ያህል እንደቆየ ኢንሻአላህ በሌላ ታሪክ የምናየው ይሆናል። ሹአይብ ጋር የነበራቸውን ጊዜ ጨርሰው ሚስትና ልጆቻቸውን ይዘው ወደ ራሳቸው መንደር ሲመለሱ አላህን እንዴት እንዳገኙት፣ ምን ብሎ እንዳዘዛቸው፣ ምን አይነት ተአምር እንደሰጣቸው፣ ፊርዓውንም ጋር ደፍረው ሄደው ወደ እስልምና እንዴት እንደጠሩት እሱን ደግሞ ባለፈው ታሪካችን ላይ በሰፊው አይተነዋል። ቻናል ውስጥ ገብታችሁ መመልከት ትችላላችሁ ወይም ሊንኩን ከስራ አስቀምጥላችኋለሁ። ወደ እውነተኛውም ዲን ሙሳ አለይሂ ሰላም መጣራት ሲጀምር ነበር አሲያ የተቀበለችው። ፊርዓውንም ካወቀ እንደማይ ምራት ስለምታውቅ ኢማኗንም ደብቃ በሙሳ ነብይነት እና በአላህ ጌታነት አምና ተቀበለች። ፊርዓውን ነብዩላህ ሙሳና ደጋሚዎች ሁሉ ተሰብስበው ውድድር ባደረጉ ጊዜ ነብዩላህ ሙሳ አሸንፈው ደጋሚዎቹ በጠቅላላ በነብዩላህ ሙሳና በአላህ አምነው ለአላህ ሱብሀነሁ ወተዓላ ሱጁድ ሲወርዱ ፊርዓውን እንዴት ታምናላችሁ ብሎ በጣም ተናዶና ዝቶባቸው ነበር። እንዲሁም የፊርዓውንን ልጅ ጸጉር ምታበጠር አንድ በአላህ የምታምን ሴት ነበረች። ማመኗን ደብቃ ነበር። ነገር ግን አንድ ቀን እያበጠረች ሳለ በድንገት የያዘችው ውሽት ከእጇ ላይ ይወድቃል። ስታነሳውም ቢስሚላህ ብላ አነሳችው። ይህንንም የሰማችው ልጅ ከአባቴ ውጪ ሌላን አምላክ ታመልኪያለሽ አለቻት። ጀግናውን አማኝ ሴት የኔም የፊርዓውንም ጌታ አላህ ነው አለቻት። በዚህ ሰዓትም ነበር ያቺ ልጅ ሄዳ ለፊርዓውን የነገረችው ፊርዓውንም ይህንን ሲሰማ በጣም ተናደደ። በትልቅ ድስት የሚን የፈላ ዘይት እንዲዘጋጅለት አዘዘ። ያቺንም በአላህ የምታምኗን ሴት ጠራትና ጌታሽ ማን ነው ብሎ ጠየቃት። እሷም የኔም ያንተም ጌታ አላህ ነው አለችው። ይህች ሴት ወንድ ልጆች ነበሯት። የመጀመሪያ ልጇንም እሳት ውስጥ አለ ፊርዓውን ባዘዘው መሰረት የመጀመሪያ ልጇን አንስተው እዛ የሚንተከተከው ዘይት ውስጥ ጨመሩት። እንዲህ እያለ ፊርዓውን ሙሉ ልጆቿን በእሳት አቃጠለው። ሐታ ገና ጡት ያልጣለ ትንሽዬ ልጅ ነበራት፣ እሱንም ተቀበሏት አለ። በዚህ ሰዓት ግን ያቺ አማኝ ሴት አልቻለችም። ነገር ግን አላህ ሱብሓነሁ ወተዓላ ያ ሕፃን ልጅ እንዲያወራ አደረገ። እናቴ ሆይ ትዕግሥትን አድርጌ ያላት። ከዛም ያንንም ትንሽ ልጅ አንስተው በጭካኔ እዛ እሳት ውስጥ ጨመሩት። በልጆቿም አላበቁ! እሷንም አንስተው የፈላ ዘይት ውስጥ ጨመሯት። ሱብሓንላህ የሚገርመው ነገር መላኢኮች ነፍሷን ወደ ጀነት ሲወስዷት አሲያ ተመልክታለች። ያየችውም ነገር ያላት ኢማን እንዲበረታና እንዲጠነክር አደረገው። በዛው ሰዓትም ፊርአውን ሚስቱ አሲያ ጋር መጥቶ የአበጣሪዋን ሴት ታሪክ እንዴት እንደገደላት ይነግራት ጀመር። በዚህ ሰዓት ግን አሲያ አላስቻላትም። እንዴት በአላህ ያመነችን ነፍስ ትቀጣታለህ? እውነተኛ ሃይማኖትን በመቀበሏ እንዴት ትቀጣታለህ? ልጆቿንስ እንዴት ትቀጣለህ? እያለች ፊርአውንን ትናገረው ጀመር። ፊርአውንም ይህንን ከሚስቱ ሲሰማ በጣም ደነገጠ። ምክንያቱም እስካሁን ድረስ ኢማኗን ደብቃ ነበር ትኖር የነበረው። ያቺ የምታበጠሯን ሴት የነካት እብደት አንቺንም ነካሽ እንዴ አላት። አሲያም እኔ ምንም እብደት የለብኝም የኔም ያንተም የዓለማቱን ጌታ አላህ ነው ብላ መለሰችለት። ፊርዐውንም ንዴቱ ዴቱ ጨመረና እናቷን ጥሩልኝ ብሎ አዘዘ። የአሲያ እናትን በመጣች ጊዜ እንዲህ አላት ልጅሽ ያቺ አበጣሪ ሴት የነካትን እብደት እሷንም ነክቷታል አላት። እናትየውም የውም አሲያ ጋር ሄዳ እባክሽ ፊርዐውን ሚልሽን ነገር ስሚ እያለች ትወተውታት ጀመር። ነገር ግን አሲያ አቋሟን አልቀየረች። ምክንያቱም አላህ እውነተኛውን ዲን በግልጽ አሳይቷታላ። እኔ በአላህ እምላለሁ ከአሁን በኋላ በጌታዬ አልክድም አለች። ምንም ቢመጣ አቋሟን እንደማትቀይር ቀጥ ያለ አቋሟንም አሳየች። ፊርዐውን በጣም ተናደደ። ከእንጨት ጋር ሁለት እጆቿን አስሮ ያሰቃያት ጀመረ። አይደለም በሴት በወንድ አቅም የማይቻልን ቅጣት ይቀጣት ጀመረ። በጣም ተሰቃይታ ልትሞት በደረሰች ጊዜ እንዲህ ብላ ዱዓ አደረገች ረቢ ብኒ ሊ ዐይንደከ በይተን ፊ ልጀና ወነጂኒ ሚን ፊርዐውነ ወዐመሊህ

በዚህ ቅጣት ላይ እንኳን ሆና ትስቃለች አለ ሱብሃንአላህ እሷ ግን አላህ ያሳያትን ነገር አይታ ነበር እንደዛውም ፈገግ እንዳለች አላህ ሩሁዋን ወሰደው ሱብሃንአላህ እንደዛ በዳይና ግፈኛ ከሆነው ፊርአውን የሱ ሚስት ሆና ንብረት እንደፈለገ እጇ ላይ ኑሮ እንደፈለገ ማድረግ እየቻለች እውነተኛውን ዲን መርጣ ያ ሁሉ በደልና ቅጣትን መቀበሏ አላህ ሱብሃነሁ ወተዓላ ለአማኝ ሰዎች ምሳሌን አደረጋት ሱብሐነላህ እሷም ሞታ እንኳን ጥሩ ስራዋ ይወሳል። ሁልጊዜ ሱረቱ ታሕሪምን በቀራን ጊዜ የእሷን ስም እያወሳን ነው። አላህም እስከ ቅያማ ድረስ ስሟ እንዲወሳ አደረገ። አላህ ሱብሓነሁ ወተዓላ ለዲኑ ጀግና እና ታታሪ ሰው ያደርገን። እናንተ በሰማችሁት፣ እኔ በተናገርኩት አላህ የምንጠቀም ያደርገን። ይህንን ድንቅ ታሪክ ለሌሎችም ሼር ማድረጋችሁን እንዳትረሱ፣ ምክንያቱም ሼር በማድረጋችሁ አጅር ይኖራችኋል እንጂ አትጎዱ